ሆኖ እያልኩ ትራሻአለው ጽረ ሐጼውን እናታችን ልጆቼ ብላ ትጣራለች። እኛም ሰምተናል፣ እነሆኝ ብለናል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የባሕር ዳር ሀገረ ስብከት የጽረሐጼውን ቅድስት ማርያም ገዳም ግንባታ እየተጠናቀቀ ነው። ምስጢረ ጥበባቱ ተነቦ የማያልቅባት መዝገበ ጥበባት የሆነችው የጣና ሐይቅ መገኛ የዳጋ እስጢፋኖስ፣ የአዘዋን ማርያም፣ የክብራን ገብርኤልና የብዙ አድባራትና ገዳማት መክበሪያ ባህር ዳር የብሉይና አዲስ መምህራን የሊቃውንት መፍለቂያ የሥነ ጥበብና ኪነ ጥበብ አሻራ ባለቤት ባህር ዳር ሀገረ ስብከት አሁን ደግሞ ከዓመታት በፊት የተጀመረው የጽርሐ ጽዮን ቅድስት ማርያም ገዳም በእግዚአብሔር ፍቃድ እየተ ተጠናቀቀ ነው። ግንባታችን ተፈጽሞ በወንጌል ትምህርት እየረሰረስን በቅዳሴያችን ጸሎታችንን ሰማያ ሰማያት እያደረስን እንደምቅ ዘንድ እናታችን ጽርሐ ጽዮን ቤቴን ስሩ ብላ ጋብዛናለች። እድለኞች ነን። በመሆኑም ከታህሳስ 10 እስከ 12 የወንጌል አገልግሎት ምሽቱን ደግሞ የቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብር ተዘጋጅቷል። ነፍሳችንን በወንጌላችን መቅደሳችንን በገንዘባችን እንሰ የድርሻችንን እንካፈል። ስለ ጽዮን ዝም አንበል። የባህር ዳር ሀገረ ስብከት ሆኖ